በባለፈው ክፍል አምሳ ሰባት ላይ ምን እንደነበረ ተመልክተናል። ሰራተኛዋ አደይ ከደላላው ጋር ኬደች በስራ ስራው ለሌላ ሰው ተሰጥቶትና ሰራተኛ ገብቶበት ስታገኝ ተመልሳ በፊት ለሚ አስቀመጠችባት ቦታ ዛ ቦታ ቁጭ ብላ ያለ በፍራት ተከባ፣ ግራ ቀኝ እያማተረች ያለ አባቷ በርቀት ሲፈልጓት ያሉና ተደናግጣ የምትገባበት የምትወጣበት ግራ ገብቷት በሩጫ ልቧ ውልቅ እስከሚል በፍርሃት ተውጣ ስትሆን አይተናል። ዳይመንድ ሲሰማ ወይኔ አባቷ ካገኛትማ አይለቃትም፣ በጣም የአባቷን ክፉነትና እሱ የፈለገውን ማድረግ እንደሚችል ለድንጎ ሲያሰዳው ሰምተናል። ዴቭ ባልተሰራ ስራ በሴራ በተቀናበረ ወሬ የቤታዊቱን ወሬ ሰምቶ አደይ ጋር ተጣቷል። ፍቅር ለእናቷ አደይ ያልሰራችውን ስራ ከቤት እንደወጣችና እምትሎ መሆን የምታደረው ኤላ ቤት እንደሆነ ተናግራ ስራውን እናቴ ልቀቅ ይብላሻለ ብላ እንዳስለቀቅቻ ታይተናል። ታዲያ አደይ መግቢያ ስታጣ ግራ ቀኙ ጨለማ ሲሆንባት የልቤ እህቴ ወደምትላት ወደ ነለሚያምታለች እዛ ከሄደች በኋላ ነገሮች እስከሚረጋጉላት አብራ እነሱ ጋር የተወሰነ መቆየት እንድትችል ጠይቃቸው እዛ እንድትሆን ተነጋግረዋል። ዛሬ በክፍል ሃምሳ ሰባት ደግሞ አደይ ወደ ቤተሰቦቿ አቅነታለች። እናቷ ቤት ስትሄድ ብርሃን መንገድ ተቀብላታለች። ድንጎና ዳይመንድ ምንጊዜም ከመንገድ ዳር የማይጠፉት ግራ ተጋብተው ድንጎ ሀራ ሰዓት፣ አደ ያደ እያለ ያደ ስብ የማይጸዳለት ምን ደርሳ ይሆን ይህኔ፣ ይህኔ ቆንጆ ደውል እስኪ ብሎ ዳይመንድ ወደ ሌሊ ሲደውል ሌሊ ግን እኛ ጋር ነበረች፣ አሁን ግን ቤተሰብ ጋር ሄዳለች የሚል መርዶ አርዳታቸዋለች። ሁሉም ተደናግጠዋል። እናቷ ከሰማች በጣም አደጋ ነው። ቤተሰብ ጋር ከሄደች ማ አባቷ ክፉ ነው፣ ለሌላ ይድራታል ብለዋል። ክፍለ ሀገር እናቷ ጋር ሄደች አለ አደይ ወደ ቤተሰቦቿ እንድትሄድ ተገደደችው። ኤላ ጋር ተጣልታ ይመስላልና ኤላና ለሚ ንትርክ ታይዘዋል። እንዴት ግልባጭ ባለው ወረቀት ያን ያክል ከፍቷት ብትመጣ ግራና ቀኝ ጨለማ ታደርግባታለህ እያለች ለሚና ኤላ ንትርክ ይዘዋል። ሊዲያ አዴ ስትሄድ ማሰቢያ ሁሉ ነው እንደ ጠቅላይ ወሰደችው እያለች ወንድ ሟጋ ትማጎታለች። ፍቅር ከቤት ከሳሎን ቁጭ ብላ ባለበት ሰዓት ባርኪ መጥቶ አቷሽ እማየ ስለ ቤዛ ታውቃለች አድል እያለ በጥያቄ አፋጧታል። ሌሊ ቆያንተ ብኮን በእኔ ላይ በፍቅሬ ላይ ትገባለህ እያለች ጥያቄ አፋጠዋል። ቤዛ ቤትና ፍቅር ተፋጠዋል። አንቺ አደለሽ ኤላ ቤት አደይና ባርኮቴ አንድ ላይ እንደሆኑ ተናግረሽ ያጣላሻቸው እያለች እስፈሳቸው እባብ ለባብ እየተወናጨፉ ይገኛሉ። እንደዛ ስትላት ግን በንዴት በጥፊ አንቀልቅላታለች። የጎረቤቱ ሰው አደይን በርቀት ያያት የአባ ከሌ ልጅ አይደለች አደይ መጣ እያሉ በትንግርትና በፈገግታ በርቀት የሚመለክቷት ሰዎች በዝተው ይታያሉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም እንደምናላችሁ። በያላችሁበት የዓለም ዳርቻ ሰላም ፍቅር አንድነት አይለያችሁ። ዛሬ ክፍል ሀምሳ ሰባት እንጀላችሁ ቀርባለሁ። ቀደም ሲል ከክፍል ሀምሳ ሰባት ላይ ቀጭ አድርጌ እንዳሰማችሁ ዛሬ ደግሞ ክፍል ሀምሳ ስምንት እንጀላችሁ ቻለሁ ማለት ነው። አብራችሁን ቆዩ። ዚህን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ተደራሽነት አድርጉት። ጊዜ አደይ ገጠር ሄዳለች ከቤት ከእናቷ ጋር መንገድ ላይ

እማዬን እንደሚያማት እያወቅሽ ለምንድን ነው የነገርሻት? እኛ ስንመጣ አይደርስ አይደለም ብላ ብትላትም የእናታችን ጸባይ ታውቂ የለ ሳትመጣ ልጄ ላምጣ ብላ ሄዳለች አለቻት። እናት ምንም ብትቆሽሽ፣ ምንም ብታስጠላ፣ ምንም ባይኖራት እናት ለዘላለም ትኖር። ሁሉም ነገር በእናት ያምራል። ያም ሆነ ይህ ብርሃንና አደይ ተቃፈው ከተሳሳሙ በኋላ ወደ ቤት አቅመተዋል። ወደ ቤት ሲያቀኑ እናቷ ከጭራሮ ለቀማ ወይም ከሄዱበት እንጨት ይዘው ሲመጡ መንገድ ላይ ሲዋት የተሸከሙትን እንጨት ውርውር አድርገውት እየሮጡ ሂደው ልጃቸው ጋር ጥምጥም ብለዋል እናት ልጅ ይዛላትን ብትሄድ ቋጥራላትም ብትሄድም ባትሄድም ለእናት ግን ወርቋም ስንቋም መቋጠሯም የአይን ብርሃን ነው እና ልጇን በአይኗ ስታይ እናት ምን ያክል እንደምትደሰት፣ ምን ያክል እናቶቻችን ለእኛ ያላቸውን ፍቅርና እናት ከልጇ ርቃ ስትኖር ምን ያክል እንደምትጎዳ አስመልክቶናል ልጃቸውን እቅፍ አድርገው ከሳሟት በኋላ አደይ የእናቷ የተሸከመችውን እንጨት ይዛ ወደ ቤት አቅንተዋል እቤት ከሄዱ በኋላ ብርሃን ውሃ ልትቀዳ ሄዳ ስለነበር ያው እሷን እየጠበቁ ይገኛሉ ዳይመንድና ዳይመንድ ድንጎ መንገድ ላይ ቁጭ ብለው አደይ ያለችበትን ቦታ መፈለግ ያለብን እያሉ ይጓጓሉ። አሁን እባክህ እነ ኤላ ጋር እንሄድ ምክንያቱም አደይ ማግኘት ፈልጋለሁ ብሎ ቢል ድንጎ አንተ ምንሸ ነው እየተጓተት፣ ንዛ ቤት አንሄድም፣ እዛ ካየን ደግሞ ጓ ነው የሚለው። ይልቅ ንስ ለቀሽቷ ደውልላት ይላል ድንጎ። ከዛም በኋላ ድንጎ እሽ በቃ ደውለት ይልና ስልኩን ለዳይመንድ ሰጠዋል። ዳይመንድ ደውልና ለን ያናገራት ባለበት ሰዓት ሰላምታ ጠይቆ ሳይጨርስ እብድና ዘመና የልቤ ልቡን ነው የሚባለው ነገር አዴን ጠይቃት እንዳለ ጠይቃት ይለዋል። አረ ምሼ ነው ዝም በል ቆይ ሰላምታን ጠይቃት ይልና ሰላምታ ከጠይቃት በኋላ አዴ እናንተ ጋለች እንዴት ናት ብሎ ሲጠይቃት እኛ ጋር ነበረች ግን ገጠር ሄዳለች እናቷ ጋር ብላ ስትለው ሄዳለች ብሎ ድንግጣልና ለነገሩ እናቷ ጋር ብኬሄድ ይሻላታል የሚመቻትም እዛ ነው። ግን አባቷ ቋል ብሎ ቢጠይቃትም አባቷ ማወቅና ለማውቁን እርግጠኛ እንዳልሆነችና ግን ምንም አዲስ ነገር እንደሌለ ትነግረዋለች። ይህን ሲሰማ ድንጎ በጣም ተናደደ እና ወይን ያደይ እያየኋት በቃ ከጀራቀች ብሎ በንደት ተሞልቷል። ብርሃንና አደይ ተያይዘው ጉዟቸውን ወደ ቤት ቀጥለዋል። እናታቸውንም አግኝተው ተሳስሞ ስለነበር የእናቷን እንጨት እያዛርጋ እናትየዋ በለልታ ተሞተው ይዘው ወደ ቤት አቅንተዋል። ከዛ በኋላ ወደ ቤት ተያይዘው ከገቡ በኋላ ብርሃን ውሃ ልትቀዳ ሄዳለች። ግን አደይ ደከመኝ ሳትል እናቷ የተሸከሙትን እንጨት ብድግ አርጋ ተሸክማ ታይተው ወደ ቤት ገብተዋል። ከዛ በኋላ ብርሃን ውሃ ልትቀዳ እንድሄደች፣ ግን ብዙ ቆየች። ለኔ የአደይ መሄድ በጣም ስላስከፋት በኢላ ተቀይሟ ስለነበረ በረንዳ ላይ ትብራት ወዲህ ትላለች። ከዛም በኋላ ኢላ ይመጣል። የት ነበርክ ሳሎን የለህም ብላ ስትጠይቀው ልብስ እየቀየርኩ ነበር ለል ብሎ ቢላት፣ በቃ ከመጣ ብላ ጥላው ገብች። ማር ፈልጋለሁ ብላ ስትሄድ ያዝ አረጋት እና ቅድም በጣም ተናደጀ ነበር ግን አባዬ ጋር ደውዬ እስጠይቀው ግልባጭ ወረቀት እንዳለ ነግሮኛል አላት። ግን አደይ ሄዳለች፣ ምን ዋጋ አለው? ምንም አደይ እዚህ የመጣችበት ምክንያት እያወቅህ ለምንድን ነው የተናገርከው? አንድ ነገር ከሆነ በኋላ ተመልሰህ ይቅርታ የምትጠይቀው ነገር ለምንም የሚጠቅም አይደለም። ቆይ ግን ያም ሁኒህ አንተ አለችው፣ እዚህ ቤት የመጣችሁ ለማንኛውም በጣም ቅስሟ ተሰብሮ ነበር፣ አንተም ጨምርክላት ብላ ስትለው፣ ቆይ ግን ያን ሁሉ ነገር ችላኝ ዛሬ እንደ በቀላሉ ነገር እንዴት ልትቀየመች አለች ብሎ ቢልም እስከ ዛሬ ነገሮች ተራ ስለሆኑ ሊሆን ይችላል ግን ነገሮች በአንድ ላይ ተደራርቦ ሲመጡ ግን አጥሩ ውሳኔ ያስወስናሉ። ግን ይሄ ቦግ ብለህ ይቅርታ የምትጠይቀው ነገር ቢቀር ይሻላል ብላ አስጠንቅቀዋለች። ለማንኛውም አደ ምንም አኮን የኔ ሀሳቢ አትጨነቂ ይላል። ለልዬ ግን ደብ ሰምቷል ይሄን ነገር ብሎ ብላትም አልሰማም። ሰው ቤት ነገባች ነው የሚያውቀው ብላ ስትለው፣ ግን እኮ ዴቭ ይህን ነገር አሁን ሲሰማ በጣም ይናደዳል ብላ ብትለው ብሎ ብላት አይ ከሱ ይበለጥ እሷ ተናዳበታለች። ምክንያቱም የሰው ወሬ ሰምቶ የተናገራት እሱ እንጂ እሱ አይደለችም። ለማንኛውም ወንዶች ማፍቀራችሁን እንጂ ስለ ፍቅራችሁ ምንም ነገር የሚገልጽ አንድ በት የላችሁን፣ ስትል በአማ ተናግራቸዋለች። ደግሞ ምን አድርግ ነው የምትይው ብሎ ሳቅ ብሎ ቅፍ አድርጎ በሳቅ ሸኝቷት፣ ለማንኛውም ልግባና ልረፍ ብላ ጥላ ወደ ቤት ገብታለች። የአደይ እናት ደስታቸው ቤት ሙሉ ሆኖ ፈጣሪያቸውን እያመሰገኑ ፈጣሪ ተመስገን፣ እንኳንም መጣሽልኝ። እኔ ግን ያኔ ከአባቴ ሲያባረኝ በቅዠት ዝናውዝ ይህም ስማክል እኖራለሁ። አሁን ግን ከጎኔ ከሆንሽልኝ ደስተኛ ነኝ፣ ብሎ ይሏታል። አይማዬ ምን አደረኩልሽ ከዚህ ከደሳሳ ጎጆ ሳላወጣሽ ብላ እየተጸጸተ ለምትናገረው ነገር አደይ ተይ አይባልም ልጄ። እኔ እናትሽ ደህና ነኝ። እህትሽንም አድነሽ ትከሽልኛል። ፈጣሪ ማመስገን ተመስገን እንጂ ማለት የሚገባን ሌላ ደግሞ ምን ይባላል? እኔ እንኳ አይንሽንም አየዋለሁ ብዬ አስቤ አላውቅ ነበር ያው ድምጽሽን እንጂ ግን ፈጣሪ መስገን እያሉ የእናትን ደስታ እንደማየት ምንም ያስደስታልና ከምንም በላይ ልጃቸውን ከጎናቸው ዓይናቸውን በዓይናቸው በማየታቸው የተደሰቱት እናት አደይ፣ ግን ምን አስበሻል? ልጄ ከዚህም በኋላ ህይወትሽን መኖር ግድልሻል። እኔ ያኔ በአንቺ እርሜ እያለሁ ነበረ አንቺ ነው የወለድኩሽ ያኔ ከጎኔ ስለሆንሽ። እስካሁን ድረስ አባትሽ ያባረረኝ ብኖርም በህልም ቅዠት ብስቁልቁል ብልም አንቺ ስላለሽ እህትሽን አድነሽ ስለላክሽልኝ ይሄው እኔም ደህና ነኝ። ግን እንደው ያሰብሽው ነገር የለም ትዳርሽን ያዥ እያሉ ምክር ይዘዋል። እናት ምንም ብታጣም ብታገኝም የልጇን እርገት የልጇን መበርከት ነው እና የምትፈልገው። አደይ እመት የምታስበውን አይሆንም የለም። ትዳርሽን ያዥ እያሉ እናት ምክር ይዘዋል። ብርሃኗ ልቀዳ ቀዳ እንደሄደች የእህቷ መምጣት ስላስደሰታት ስለ እህቷ እያንጎራጎረች ደስታዋን እየገለጠች ባለበት ሰዓት ከኋላዋ ሳታስበው አሽቁሞ ይመለከት ነበር። ደግሞ ዛሬ ምን እያልሽ ነው ብሎ ሲላት፣ ወይ አንተ እስካሁን ኮቴህ የለህም እያለች ደንግጣ፣ ግን ለአንድ ሰው ትንፍሽ ብትል ወዮልህ እህት አለመታለች እያለይ ደስታት በደስታ ተሞልታ ስንት ነግረው ግን ብርሃን ደመቀ መጣ አብሮ ይላታል። ደመቀ አልመጣም የተገረተው ትለዋለች። እንዴ አብረው ይኖራሉ ብለሽኝ የለም እንዴ? እና ይገናኛሉ አልኩ እንጂ አብረው ይኖራሉ ብያሃለው እንዴ? አንተ ደግሞ ስትለው እና ታዲያ ምን ችግር አለው? አንችና እኔስ ዝሁ አንድ ላይ እየኖርን ሳይሆን ይሄው እየተገናኘን አይደል እንዴ? ለማንኛውም እነሱም እንደዛው ማለት ነው። ለማንኛውም በኋላ እመጣለሁ አይታለሁ። እኔ የምልሽ ግን አምሮባታል ብሎ ሲላት ብርሃን በንደት ተሞልታ ምን እያልክ ነው? ምንስ ማለት ነው? ይህን እህት ምንጊዜም እንዳማረባት ነው ብሎ ሲላት ለነገሩ አለጥፋልና ሙሉ ሴቱ ቢመለከት እልቡ ላይ የነገሰችውን ነው። እና አንድ ሰው የሚናገረው ከነጀሪያ አይብሱም ውበት ለነጀሪ እንጂ ከነሱ በላይ የለም ብሏታል። ግን በዛም ላይ ብርሃን በጣም ተንጨርጭራ ተናዳለች። ለማንኛውም የእናቶችን ደስታ እንደማየት የሚያስደስት ምን አለ? ውድና የተከበራችሁ ቤተሰቦች ሰላም እንደምናላችሁ ወይ? ያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ዛሬ ያው አደይ ወደ ቤተሰብ ጋር ተመልሳለች እናቷ ጋር። ግን እናቷ ልጃቸውን ሲያገኙ የነበራቸው ደስታ እኛ ብንሆንስ፣ የእኛ እናቶች ምን ያክል ይደስታሉ? በተለይ በስደት አለም ላይ እያለን ዛሬ ነገር እንመጣለን ከዝወር በኋላ ከዚ ሳምንት በኋላ ያል ጊዜ ለምናስቆጥራቸው በርበር ለምናሳያቸው ልጆቻቸው እኛ ብንሆን ይሄር ነው የእኛ እናቶች ቢሆኑ ምን ያክል ደስታ ይደሰታሉ? የሚለውን ነገር የዛሬው የአደይ ገጠር መሄድ እናቷን ማግኘቷ እጅግ በጣም ደስታቸውን ያየሰው እኛም ከስደቱ ዓለም መልሶን ቤተሰቦቻችን ወይም እናታችን ስላገኛት ምን ያክል ደስታ ትደስታለች ወይም ምን ያክል ደስታ ይሰማችኋል የሚለውን ነገር በሀሳብ ሂዶ ያላየው ሰው ይኖር አይመስለኝም። ይህን ድራማ የምትከታተሉ ልጆች ማለት ነው። ለማንኛውም ሰላም፣ ፍቅር፣ አንድነት አይለየን። በሰላም ለስደት ያበቃን ጌታ ሰላም ለእናት ሀገራችን ያውቃል። ላይክሽር ያደረጋችሁ አበረታት ማለት ነው። ቀጣይ ክፍል አምሳ ዘጠኝ ምን ይዘው ልንመጣሉ የሚለውን ነገር እስከምን ይዘነው እስከምንገናኝ ሰናይ ቆዩ። ክፍል አምሳ ዘጠኝ ላይ አደይ ተመልሳ ደብጋ ይገናኙ ይሆን ወይስ የሚለውን ነገር ውሳኔዋ ምንድን ነው? እናቷ ማግባት አለብሽ ብለው ተቆጥሰዋታል። ማግባቷ ወሰነች ወይስ የሚለውን አብረን ምና ይሆናል። ሰናይ ጊዜ